እንኳን ለእመቤታችን ለቅድስት ድንግል ማርያም የልደት በዓል በሰላም አደረሳል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳዊያን የተሰኛችሁ የተከበራችሁ የልዑል እግዚአብሔር ቤተሰቦች፣ የእናታችን የቅድስት ድንግል ማርያም የአስራት ያደራ ልጆች፣ የቅዱሳን መላእክት የቅዱሳን ጻድቃንና የቅዱሳን ሰማዕታት ወዳጆች እያላችሁበት የሰዓት አቆጣጠር እንደምን አደራችሁ፣ እንደምን ዋላችሁ፣ እንደምን አመሻችሁ። አሜን። ሳይገባን በምሕረቱና በቸርነቱ ጠብቆ ለዚህ ሰዓት ያደረሰን የሰራዊት ጌታ እግዚአብሔር የተመሰገነ ይሁን። የተወደዳችሁ የባህራን ሚዲያ ቤተሰቦች ዝግጅታችን ለበርካታ የተዋሕዶ ልጆች ተደራሽ እንዲሆን ቪዲዮ ላይክ ሼር እና ኮሜንት በማድረግ ማዳመጥ እንድትጀምሩ በአክብሮት እንጠይቃቸዋለን። እንዲሁም ለዚህ ቻናል አዲስ የሆናችሁ የተወደዳችሁ የተዋሕዶ ልጆች ቻናላችን ሰብስክራይብ በማድረግ እና የደወል ምልክቱን በመጫን በየዕለቱ የምንለቃቸው ዝግጅቶች እንዲደርሷችሁ እንድታደርጉ በአክብሮት እናስታውሳቸዋለን። ልደታ ለማርያም ዘመናዋና ክብሯ በእኛ ለዘላለም በእውነት ይደርብንና አምላክን የወለደች በሁለት ወገን ድንግል የሆነች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ያደረገችው ተአምር ይህ ነው። ከካህናት ወገን የምትሆን ሐና የምትባል ሚስት ያገባ እያቄም የሚባል ከነገደ ይሁዳ የተወለደ አንድ ሰው ነበረ። ሁለቱም እግዚአብሔርን የሚወዱ እግዚአብሔር የሚወዳቸው ደጋጎች ነበሩ። እግዚአብሔርም በሠራው ሕግ ጸንተው ይኖሩ ነበር። ሚስቱ ግን መክና ትኖር ነበር። ልጅም ስላልነበራቸው አዝነው ተክዘው ይኖሩ ነበር። ዕለት ዕለት ወደ ቤተ እግዚአብሔር እየሄዱ ልጅ ይሰጣቸው ዘንድ በሐዘን በልቅሶ ልመናቸውን ወደ እግዚአብሔር ያቀርቡ ነበር። ከገንዘባቸውም ከፍለው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 በመኝታቸውም ስላዩት ነገር እርስ በርሳቸው ተነጋገሩ፣ እግዚአብሔርንም አመሰገኑት። ከዚህም በኋላ ፈቃደ እግዚአብሔር ይሁን ብለው ወደ ቤታቸው ገቡ። ከዚህም በኋላ ሐና ጸነሰች፣ ጽንሷም ታወቀ። የሰጠኸኝን ልጅ ለእግዚአብሔር መባ አድርጌ የሰጣለሁም ብላ ለእግዚአብሔር ተሳለች ሁልጊዜ በጾም በጸሎት ተወስና በፍጹም ደስታ ለድሆችና ለጦማ ዳሪዎች ምጽዋትን ስሰጥ ኖረች። ይህን ሁሉ ስላደረገልኝ ፋንታ ለእግዚአብሔር ኖረት አደርግለታለሁ ብላ በልቦ አሰበች። ለመሥዋዕት የማይሆነውንም ምግብ ሁሉ ከመብላት ትከለከል ነበር። ስግደትንም ታበዛ ነበር። የሰጣትንም ይጠብቅላት ዘንድ ወደ እግዚአብሔር ልመናን አበዛች። ከስድስት ወሩም በኋላ የሃና ጽንሷ ታወቀ። የእሷ ዘመዶች የባሏም ዘመዶች በሰሙ ጊዜ ወደ እሷ መጥተው የሕፃንነትሽ ዘመን ካለፈ በኋላ ላንቸ የተደረገ ይህ የምንሰማው ነገር ምንድን ነው? አለዋት። መፀነሷንም ያዩ ዘንድ ማኅፀኗን ዳሰሱ። ዐይኗ የታወረ ከክብርታና እናት ዘመዶች ወገን የአርሳ ባል ጀምቶን አንዲት ሴት ነበረች። ምን ምን ሳታውቅ ዐይኗን በዳሰሰች ጊዜ ፈጥና ዳነች። ብጽሕት አናን ሐና ሆይ ብፃን ይገባሻል አለቻል። ዓለም ከተፈጠረ ጀምሮ እንዳንቺ በማሕፀኑ የውራንን አይን የሚያበራ የለምና፣ ዘመዶቿም ሰገዱላት። ብጽሕት አና ከአጥቢያ ኮከብ ፀሐይ እንዲከብር በሳቸው ላይ ከበረች። ዝናዋም በየአገር ሁሉ ተሰማ። ድውያንን ሁሉ ህምዋንንም ሁሉ እያመጡ ማሕፀኗን እየዳሰሱ ይፈወሱ ነበር። ፍጥረትም ሁሉ በማኅፀኗ ሳለ ህሙም የፈወሰ በተወለደ ጊዜ እንደምን ያለ ይሆን አሉ። የእስራኤል ልጆች በሰሙም ጊዜ ተሰብስበው ስለዚህ ነገር ምን እንላለን? እነሆ እያቄ ምናሃና የእስራኤልን መንግሥት አጠፉ። አና ጸንሳለች፣ በማኅፀኗ ታድናለችና በእኛ ላይ ልትነግስ አይደለምን? አሉ። ከእሳቸውም አንዱ ይህ አስደንቃችኋልን? ሙሴ እንደ ጻፈው በድንጋይ ወግረን እንገድላቸው ዘንድ ኑ አላቸውና ሁሉም ተቃጠሉ። መንፈቀ ሌሊት በሆነ ጊዜ ስሙ ገብርኤል የሚባል መልአክ ከሰማይ ወርዶ በዘመድ የከበራችሁ እያቄ ማና ሆይ ተነሱ አላቸው። ኢባኖስ ወደሚባል ተራራም ወሰዳቸው። እኛን ካአርዌ ሰይጣን ወጥመድ ታድነን ዘንድ መፈራትን መወደድን የተመላች ስሟ ማርያም የምትባል በዚያ ተወለደች። ወደ ጥንት ነገራችን እንመለስና የጽንሷም ወራት በተፈጸመ ጊዜ በግንቦት አንድ ቀን ከፀሐይ የምታበራ ሴት ልጅ ወለደች። የመልኳም ደም ግባት ከማር ከስኳር ይልቅ ደስ ያሰኛል። የመዓዛዋም ሽታ ከሽቱ ሁሉ ይበልጣል። ዘመዶቿና ጎረቤቶቿም በሰሙ ጊዜ ፈጽሞ ደሳላቸውና ተሰብስበው ወደ እሷ ወደ እሷ መጥተው ልጇን ባዩ ጊዜ ፈጽመው አደነቁ። እርስ በእርሳቸውም እንደዚህች ያለች ብላቴና ከቶ አይተን አናውቅም ተባባሉ። ጸጋ እግዚአብሔር በሷ አድሯአልና የእግዚአብሔርን ብርሃን በሰውነቷ ሁሉ መልቷልና ከያቄምና ከሚስቱ ከአና ጋር ደስ እያላቸው የእግዚአብሔርን ቸርነት እየተናገሩ ሰባት ቀን ተቀመጡ። ያችንም ብላቴና ስሟን ማርያም አሏት። ይኸውም የእግዚአብሔር ስጦታ ማለት ነው። ሰባቱንም ቀን በፈጸሙ ጊዜ ወደ ቤታቸው ገቡ። ኢያቄምና ሃናም ልጃቸውን ማርያምን ሲያሳድጉና ስለ ልጃቸው ለሳቸውም ስላደረገላቸው ሁሉ እግዚአብሔርን ፈጽመው ሲያመሰግኑት ሦስት ዓመት ኖሩ። በጾም በጸሎት ተወስነው ለድሆችና ለጦማ ዳሪዎች ምጽዋት እየሰጡ በጎ ሥራ መሥራትን አበዙ። ልጃቸውን ማርያምን በንጽህና ሲያሳድጉ ሦስት ዓመት በተፈጸመ ጊዜ ሃና ባሏን እያቄምን ወንድሜ ሆይ ልጃችንን ለቤተ እግዚአብሔር ብጻት አድርገን እንስጥ። ልጃችን ቤተ እግዚአብሔር ልታገለግል ነው እንጂ በዚያ ዓለም እኛን ልታገለግል እንዳልተሳልን አስብ አለችው። እያቄምም ይህን ነገር ከሚስቱ ከሃና በሰማ ጊዜ ለመንገድ የሚሆነውን ስንቅና ለቤተ እግዚአብሔር የሚሆነውንም መባ ሁሉ አዘጋጀ። ቤተሰቦቻቸውንና ባልንጀሮቻቸውን፣ ዘመዶቻቸውንም ሁሉ ጠሩ። ልጃቸውን ይዘው ሂደው ወደ ቤተ መቅደስ አገቧት። ካህናት በቤተ መቅደስም ያሉ ሁሉ በሰሙ ጊዜ እነሱን ለመቀበል ወጥተው መንፈሳዊ ሰላምታ ሰጥቷቸው ኢያቄምንና ሚስቱን ሃናን ልጃቸውን ማርያምንም አመሰገኗቸው። በአንብሮተ እድ ፈጽመው ባረኳቸው። እግዚአብሔር ሐዘናቸውን በእውነት ተቀብሏቸዋል፣ ቸር በምትሆን በዚች ልጅም ደስ አሰኝቷቸዋል አሏቸው። መቤታችንንም ለእግዚአብሔር እናትነት የተመረጥሽ ንድ ክብርት ሆይ ፍቅር ይገባሻል አሏት። ታቅፈው ይዘውም በታሳሶስ ቀን በእግዚአብሔር ፍቅር ወደ ቤተ መቅደስ አስገቧል። ልመኗ ክብሯም ለዘላለም በእውነት በሁላችን ይደርብና አሜን። ከዚህ በመቀጠል የዕለቱን ስንክሳር እናስደምጣለን። ስንክሳር ዘወራ ጥቅምት አንድ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም የተባረከ የጥቅምት ወር የቀኑ ሰዓት አስራ አንድ ሰዓት ነው። ከዚህም በኋላ ይቀንሳል። በዚህችም ቀን በጥቅምት አንድ ቅድስት አንስታሴያ በሰማዕትነት አረፈች። ይችም ቅድስት መስተጋድልት ከሮሚያ አገር ናት። ወላጆቿም ክርስቲያኖች ናቸው። ጠቃሚ የሆነ ትምህርትን በማስተማር ክብር ባለው በመልካም ሥርዓት አሳደጓት። ባደገችም ጊዜ ወላጆቿ ሊያጋቧት ፈለጉ። እርሷ ግን ይህን ሥራ አልፈለገችም። የምንኩስናን ልብስ መልበስ ፈለገችኝ ከታናሽነቷ መንፈሳዊ ገድልን መረጠች። ስለዚህም በስውር ሂዳ በሮሜ ካሉ ገዳማት ወደ አንዱ ገዳም ገባች። ታናሽ ስትሆንም የምንኩስና ልብስን በመልበስ በጾም፣ በጸሎት፣ በረሃብ፣ በጽም በመጠመድ የዚህን ዓለም ሐሳብ ሁሉ ከልቡናዋ ቆርጣ በመተው በመጋደል ስጋዋን አደከመች። በቀኑ ርዝመትም ሁሉ የምትጾም ሆነች። በየሁለት ቀኖችም ታከፍላለች። በጌታችን ጾም ግን ያለ ሰንበታት ቀን የምትመገበው የለም። በሰንበታትም የምትመገበው ከቀትር ጸሎት በኋላ ነው። እነዚያም የምንኩስናዋ ወራት በሰዓት ያበሰሉትን ወጥ አልቀመሰች። በገዳሟ አቅራቢያም ሌላ የደናግላን ገዳም አለ። የዚያ ደብር በዓልም በደረሰ ጊዜ መምኔቷ በዓሉን ለማክበር ይችን ቅድስት አንስታሴያን ከእህቶቿ ደናግል ጋር አስከትላት በአንድነት ተጓዙ። ሲጓዙም የንጉሥ ዳኪዎስን ወታደሮች አየቻቸው። ከእርሳቸውም ጋር የታሰሩ ክርስቲያኖች አሉ። ወታደሮቹም አስረው በቁጣ ይጎትቷቸው ነበር። ልቧም በሃይማኖቷ ፍቅር ነደደና ያን ጊዜ እንዲህ ብላ ዘለፈቻቸው። የእውነት ፈጣሪን የካዳችሁ ልባችሁ የደነዘዘ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 ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቷ ይማረን፣ በረከቷም ከኛ ጋር ይኑር ለዘላለሟል። በዚህችም ቀን ዳግመኛ የሐርጣንና የድንግል ሶስና የአላዛር እህት የማርያም መታሰቢያቸው ነው። በረከታቸውም ከእኛ ጋር ትኑር ለዘላለሟል። ጥቅምት አንድ ቀን የሚከበሩ አመታዊ የቅዱሳን በዓላት አንደኛ ቅድስት አንስጣስያ ድንግል ጻድቅት ሰማዕት። ሁለተኛ ቅድስት ማርያምን ተፍረት! ሦስተኛ ቅድስት ሶስና ድንግል። አራተኛ ቅድስት አርጣን ድንግል። ወርሃዊ በዓላት አንደኛ ልደታ ለማርያም ድንግል እግዝትነ። ሁለተኛ ቅዱሳን ኢያቄም ወሐና። ሦስተኛ ቅዱስ በርቶሎሚዎስ ሐዋርያ። አራተኛ ቅዱስ ሚልኪ ትሩፈ ምግባር። አምስተኛ ቅዱስ ራጉኤል ሊቀ መላእክት። ሲሄዱም ወደ አንዲት መንደር ገባ። ማርታ የተባለች አንዲት ሴትም በቤቷ ተቀበለች። ለእርሷም ማርያም የምትባል እህት ነበረች። እርሷም ደግሞ ቃሉን ልትሰማ በኢየሱስ እግር አጠገብ ተቀምጣ ነበረች። ኢየሱስም መልሶ ማርያምም መልካም ዕድልን መርጣለች ከእርሷም አይወስድባትም አላት። ሉቃስ 10 38 ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የደሃይቱን አነስተኛ መባ እንደተቀበልክ ለሁልጊዜ የሚያገለግልህ አላፍ መላእክትን እያሳሰብኩ በችግሬ ጊዜ ማቀርብልህ ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን፣ አርያት፣ ሰማዕታትና ጻድቃን ትጉዓን፣ መላእክት ፍጹማን እንደናግል እንዲሁም ደጋጎች መነኮሳት ሆይ፣ ልጅ አዋቂ ሳይለይ የምንሰበሰብበትን የጉባኤ ቦታ ባል ይህን መጽሐፍ ወረቀት አዘጋጅቶ ብራና ዳምጦ የጻፈውና ያጻፈውም በግዝ ወደ አማረኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ህሊና ያዳመጠ ዕድለኛን ሁሉ በምታስምር በጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረናም እነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይግባ። አሜን። አባታችን ሆይ በሰማያት የምትኖር ስም ይቀደስ፣ መንግስትን ትምጣ፣ ፈቃደ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችን ስጠን ዛሬ። በደላችንም ይቅር በለን እኛም የበደሉንን ይቅር እንደምንል። አቤት ወደ ፈተና ማታግባን፣ ከክፉ ሁሉ አድነን እንጂ፣ መንግስት ያንተናትና፣ ኃይል ክብር ምስጋና ለዘላለሙ መቤቴ ማርያም ሆይ በመላኩ በቅዱስ ገብርኤል ሰላምታ ሰላም እልሻለው። በሀሳብሽ ድንግልነሽ በስጋሽም ድንግልነሽ ያሸናፊ እግዚአብሔር እናት ሆይ ሰላም ታላንቺ ይገባል። ሴቶች ሁሉ ተለይተሽ አንቺ የተባረክሽነሽና የማፀንሽን ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ደስ ይበልሽ፣ ልሁል እግዚአብሔር ከአንቺ ጋር ነውና፣ ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችን ያስተሰርይልን ዘንድ ለዘላለሙ ይቆየ።